ሙኒት ሌባ ልብ ካለሽ አንቺ ነይና እኔን ክሰሽ። ካታር ወረኛ እዛ ሄደሽ ማያውቁ መሀይሞች ላይ ተጫዎችባቸው። ስራው ሰውዬው ዶክመንቶቹን ወስዶ ፕሮሰስ እያደረገ ነው። ክፈይ ቀራማ ስባል ቀራ ቤት ኪራይ ከፍዬለታለሁ። ገንዘብ ልክ ያለውኝ አለ ላይ በየሁለት ሶስት ቀን እሱም እየደወለ እኔም ታገስ ያለው እንዳለቀ ቀኛል ትገባለ ብዬ ቁጭ ብለናል። እሷ እስካሁን ያረገጠችው ቤት የለም። ምን እንደምትፈልግ የኔን ስም ማጥፋት ከሆነ ምን ከሆነ እኔ ራሴን በተግባር የማሳይ ሰው ነኝ። በሚያወራኝ ሰው በሚያወራኝ አይደለም፣ አንቺ በምታወሪው አይደለም። አሁንም በየቤቱ ቀጥ፣ በየፈለግሽበት ሂጂ። ካፍሽ ካንደበትሽ የወጣውን ራሴ ነኝ ሁሉን ነገር የማስተካክል። ቀራማ ትክፈል ብለሽ ያልሽው አንቺ ነሽ። ያንንም ቀራማ በማግስቱ እንኳን አላልኩሽም። እዛው ገስት ላይ ሆኜ ነው ትራንስፈር ያደረግኩት። አንቺ እንደፈለግሽ እኔን ልታገላብጭኝ አትችይም። ግዴታዬን ትወጥቻለሁ። ኦኬ ልጁ፣ ሁለተኛው ልጅ አብሮ የመጣው ልጅ ቀረማ ሆኖ ተቀምጧል አለች። ይህንን አታውቅም እሷ አንቺ ከአንቺ ጋር ተነጋግራችሁ ልጁ ቋያ እንደ መሲ መሲ መሲ ነው ስምሽ። ማሬትማ ይሰማል። ኔትወርክሽ ይሆናል። አንቺ ልጁ ማለት ነው፣ አብሮ የመጣው ልጅ አብሮ የመጣው ልጅ ቀረማ ተጠራቅሞበት ቁጭ ብሏል ብለሽ አለ አይደል ቅድም። አሁን እራሱ እዚህ አስገቡኝ እያለ ነው። ልጁ ኤምኬ ስራ ሊያስገባው ሙኒት ቀራማውን ልትከፍል ከፍል ተነጋግረው ስራው ሰውየው እስከሚመለስ በአስር ቀኑ ሰውየው እስኪመጣ እየጠበቀ መሆኑን አልነገረ ኖቨንበር መንበር አስር ድረስ ይመጣል። ከዛ እዛኔ አስተካክላለሁ እኔ እንደዛ አድርጌ አነጋግሬ አመቻቻለሁ ብሏል ማለት ነው። ግን እኔ ደግሞ አምስት ሺ ብር ከፍያለሁ እና ሲቀጥል ደግሞ አሁን እሷ እዚህ ላይ የተናገረችው እኔ ማክሰኞ ማታ ውጡ ብለው ሲነግሯቸው ከኮሚደሽን ውጡ ብለዋቸዋል። ማረፊያ ፈልጊላቸው ስላት ምን አለችኝ? እኔ አልችልም ከአሁን በፊት የተፈጠረውንም ነገር ታውቂያለሽ እኔ አልችልም ነው ያለች። ሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተኛውሁለተ እንጂ ሌላ ነገር አይደለም። ወጥተናል ብሎ ወንድምሽ ወንድምሽም እኔ ሲጀመር ደወለልኝ ሰዓት እኔ ቤት አንዴ መስዬ አንዴ ሁሉም እኩል ካወራ ጥሩ አይመጣም። ሙኒት እሷ ያለችው ጎዳና ላይ ወድቀዋል ሰዎቹ እና አኮሞዴሽን ፈልጊላቸው ስላት አልችልም ማለችኝ እያለች ነው። ይሄ እውነት ነው ከመውጣታቸው በፊት ነው። ከመውጣታቸው በፊት እዛው ይሁኑ እንዳይወጡ አንደኛ ኮሚሽን ስለከፈልኩኝ ልጠቀምበት ፈልጋለሁ። ገባሽ? እዛው እያሉ ወረቀታቸው መጥቶ ፑሽ አድርጊያቸው እንዲገቡ ነው የምፈልገው። ገባሽ? በማግስቱ ግን አስወጥቷቸዋል ሰውዬው። በማግስቱ የምትለው ሲያስወጣቸው አንቺ ነሽ ሄደሽ ያነሳሻቸው? ስፋ ከጀበል አሊ? አዎ። እሺ መሲ፣ ቆይ ጥያቄ ነው መሲ። ሌናት ሲያስወጣቸው ሙኒት ናት ያነሳቻቸው? አው ቀን ሙሉ ዋሉና ውጭ ላይ፣ እኔ ሳናገራት ምንም ሰጠችኝ። በቃ አንተ አናገራት አልኩት ማለት ነው ባሌ፣ አንተ አናገራትና እኔ ከዚህ በኋላ እጄን፣ እስኪ ምን እንደምትል አያለው፣ እኔ ስላለው ወይ ሷለች ብላ ስላሰበች ይሆናል ብዬ ተውኩ በቃ፣ አላወራሁት ሙሉ ቀን ተውኩ። አስር ሰዓት ማታ ከምሽቱ እሺ፣ የት እንሂድ አሁን መሸ፣ ወደ ትንግባ ሲላት መጨረሻ ላይ እሺ ጠብቁ ብላ ታክሲ ለታስወሰደቻቸው ከዛ ሳምንት ከስንት ቀን በኋላ እሱ ሲያናገራት ታክሲ ነው እንደ ማታ እኔ እዛው ይቀመጡ አልኳት አይደለ። ከዛ በኋላ ቀኑን ሙሉ ያናገረኝ ሰው የለም። ማታ ለአስር ምናምን ጉዳይ ላይ ሲደውልልኝ ድራይቨር፣ አንቺ በእናትሽ መቼ መሲ ሙኒት ሄዳ አነሳቻቸው? አንደኛ ሙኒት ስራውን ሳስገባ የኮሚሽን ስለከፈልኩበት ብሬ ስለማይመለስልኝ ሰው ድርጅቱን አስገድጄ ወረቀት እንዲያሰራላቸው ላይ ለማስጨነቅ ለማድረግ እንዲመቸኝ ነው እዛው እንዲቆዩ የፈለግኩት። እንደገና ወረቀታቸውን ፖሊስ ክሪላንሳቸውን ቶሎ ጨርሴ ጨርሰን ሰተን ስራ እንዲጀምሩ ነው ብላለች። ለዚህ መልስ ኦኬ። የኔ ጥያቄ መሲ ሳራቤት ቤት ሙኒት ኤምኬ የስራ እድል አምጥቶ ብሪሳት ከፊ ራሷ ከረመውን ከፍላ የሚገባበት እድል ተገኝቶ ግን አንቺ ሌላ ቦታ ኦልሬዲ ቸኩለሽ በፍጥነት አምስት ሺ ድርሃም ስለከፈልሽ ያ ብር ስለማይመለስልሽ ነው እምቢ አልሽ? ነው አንደኛ፣ እሱ ነው መጀመሪያ። ሳምንት ተቀምጠዋል ሀቡ። ከዛ ከስራ ወጥተው ከሳምንት በኋላ ነው የጀመረው። አልከፈለችም ነበር፣ አልከፈለችም። አድርግ ያለው ሼክ ሳደፍ እንዳለ ነው ያለው። ስታተሱ እንዳለን ልጁ ቀራማ ላይ እንዳለ ነው ያለው። የሁለቱንም ቼክ ሳደርግ ማለት ነው። ነገር ጀምራ ቢሆን ኖሮ እኮ እኔ ቼክ እንዳደረኩት ነው ቼክ ያደረኩት። አንቺን ለምን ቸኩለሽ? እኔ ጥያቄ መሲ፣ ለምን ቸኩለሽ ሌላ ቦታ ከፈልሽ? አምስት ሺህ ድርሃም እሺ፣ ከፍለሽ ከሆነ ምን አስቸኩለሽ? ለምን እዚህ ጋር ሳትዘጊ ጉዳይሽን መቀበል ያለብሽን እኔ ቀራማም ምንም ከወጪ ቀሪ የቀረ ነገር ካለ አትቀበይ። ለምን ቸኩለሽ እንትናልሽ አቡ አንደኛ ውስጥ ንግግሩ አሁን እዚህ ላይ እንደምትናገረው አይደለም። ተስፋ ተስቆርጣለሽ። በውስጥ የምትናገርሽ ነገር አንድ ሪከርዶ አንድ አለ አለ ሪከርድ ነው የምታደረግልኝ። አናግሪያት አለው ለምኛት አለው ጠይቂያ። እኔ እንደው ወላሂ ምንም መጥፎ ነገር እንኳን አልተናገርኳትም ሀቡ። እኔ አክብሪያት ነው የተናገርኳት። እንደው እራሱ የዛን የልጁን እህት ስርአት፣ ያ ስርአት አስተያየት ማለት ነው። ኑረዲን ማን ነው ኑረዲን? ኑረዲን የዚህ አሁን ስራ ያልገባው ልጅ ተጀምሮለት አል ፕሮሰስ የተጀመረበትን እኮ እኔ ላከልኝ። የኑረዲን አሊ አደም ኤምኬ ዋትሳፕ ላይ ልኮልኝ ነው እንደተጀመረለታል። አላወቅሽም? አልነገረሽም? እኔ የምፈልገው ከአንቺም ሁኔታውን እሷ እውነት አልፈልግም ቀረማውን ብቻ ትክፈለኝ ማለቷን እሱን ልጠይቃት ነው የምፈልገው። እሱን ብላለች ስላልሽ፣ አዎ ራሷ ጠይቃት። አራማ ብቻ ነው የምፈልገው ካለች ከአንቺ የሚጠበቅ ነገር የለም። ይህምኪ አለ። የዛን ለት ሳሪ ቤት የነበሩ ቤተሰቦች ይኖራሉ። ሳሪ አለች። ይሄንን ስትል ነው ሴም ታይም የተከፈለላት። ያኛው ዝም ብሎ ኢቨን ሀቡ ወላይ ነው ምልሽ። ከሁለት ከሶስት ቀን በፊት ኮመንት ላይ ሲሳደብ አግኝቸዋለው ይሄ ኑረዲን የሚባለው ልጅ እሱ ካለ ይግባ ለተሳደበው ስድብ ለስድብህ ሹክራንሽ የአንቺ ጥያቄ ከሆነ እኔ እኔ ሀቁን ስናገር አንቺ ራስሽ ቀራማውን ብቻ ነው የምፈልገው ካልሽ ሳሪ ምሪ ከርዱን ታወጣለች ካልሽ አልፈልግም እያልሽ ከዛ ውጭ ሊከፈልሽ አይችልም ግን ቀራማውን ከተቀበለች በኋላ ሄደሽ ሌላ ቦታ ከሰራሽ በኋላ ዛሬ መተሽ ስቲ እንጂ የዛን ጊዜ የቀራማ ብቻ ባትጠይቂ ከወጪ ቀሪ ሂሳብ ተሰርቶ ሊመለስልሽ ይችል ነበር። ለምን አልረዳ፣ እንትን በላይ የሚባል ልጅ አምጥቶ ሳይስማሙ ቀርተው የመጣበት ስራና ያገባበት ስራ አንድ አይነት ስላልነበረ ከወጪ ቀሪ እንዲመልስለት እኔና ህዝቡ በትትና አልረዳን ጠይቀን መልሶ ደረሰ ይልኩልኛል ከከፈለው ስምንት ሺ አምስት መቶ ብር ላይ ከወጪ ቀሪ ሶስት ሺህ ድርሃም ተመልሶለታል። ለምን እሱ ጠይቆ እሱ የመጣበት በጅብሰን ቦርድ ነበር ያመጣ። ግን ያስገባው ስራ የቀን ስራ ኮንስትራክሽን ስለነበር፣ እኔ ተነጋግሬ ካንተ ጋር ኢትዮጵያ ማስረጃም ስላቀረበልን እኔ ካንተ ጋር ተነጋግሬ የመጣው ጅብሰን ቦርድ ነው። እኔ የጅብሰን ቦርድ ባለሙያ ነኝ። አንተ ግን እዚህ ጋር ያመጣከኝ በኮንስትራክሽን ነው። ሶ ኢትዮጵያ ሁኜ የነገርከኝ የጅብሰን ቦርድ ስራ ነው። እዚህ ከመጣው በላይ ያስገባህኝ የኮንስትራክሽን ስራ ነው። ከሙያዊ ውጭ ያስገባኝ፣ ስለዚህ ከቃላችን ውጭ የሆነ ነገር ነው። ዜ የጠበቀኝ በጅብሰን ቦርድ ስራ የምታስገባኝ ሆን አስገባኝ። በጅብሰን ቦርድ ስራ ከሌለክ ከውጭ ጠሪ ያወጣ ሆ ሂሳብ ይሰላና ያወጣው የዚህ ያለ ተሰላ አምስት ሺ ምናምን ድርሃም አውጥቷል። የቀረውን ሶስት ሺ ድርሃ በበቄ አካውንት አስገብቶ ደረሰ ይላከል። በቄ ደግሞ አይናችን እያየ እዚህ ላይ ለንቶ በካሽ አውጥቶ ለበላይ ሰጠው። ገባሽ አንቺ ግን ኦልሬዲ ራስሽ አልፈልግም የቀረማው ብቻ ይሰጠኝ ብለሽ በአፍሽ ጠይቀሽ የቀረማ ብር ከተመለሰልሽ በኋላ ዛሬ በሌላ ነገር ተጋጭታችሁ ምናምን ከሆነ እኛ ጋር የመጣሽ ብዙ ቦታ ሄደሽ እዛ እዚህ ተነካክተሽ እኛ ጋር ከመጣሽ ብለሻል፣ አላልሽም? ስምንት መቶ ሃምሳ ድራም የቀረማውን ብቻ ትመልስልኝ ብለሻል፣ አላልሽም? ሳሪቲ ቤት አላልኩም? ካሽ ዛ ያልሽ ምንድንነው የምትፈልግ ሲለኝ፣ ዘጠና ቀን አልፎታል ጉዳዩ ስምንት መቶ ሀምሳ ድርሃሙን የቀረማውን ብቻ ትክፈለኝ ብለሻል አላችን ብያለሁ ወይም አላልኩም አንድ እኔ የቃራማውን ብቻ ትክፈልሰ የቃራማ ስለከፈልኩኝ አሁን ጀምር ያለሁኝ በራሴ የቃራማ 850 ከፍ ያለው። ሲጀመር ሀሳቤን አላስጨረሰችኝም። ወጣሽ ነቅላ። እንደውም ማሰላማ በራሴ ጨርሳለሁ ካልሽ የዚህኛውን ተሸክሜን ቢሆን ዞራለሁ፣ ጨርሳለሁ። ያንችን ማሰላማ ብላ ማለት ነው። ከዛ በቃ መልሳ ምን ይገባት ማን በያላት፣ ለምን የቃራማው ብቻ ይመለስልኛለች። ሌላ ቦታ አምስት ሺህ ድርሃም ስለከፈልኩኝ እናንተ ጋር መፍትሄ አልፈልግም፣ የተገኘውንም ስራ አልፈልግም። ለምን ሌላ ቦታ ኦልሬዲ ፕሮሰስ ጀምሬያለሁ፣ አምስት ሺህ ድርሃም ከፍያለሁ። ስለዚህ እኔ የምፈልገው የቀራማ የከፈልኩትን ስምንት መቶ ሀምሳ ድርሃም ብቻ ነው። ለምን አለች። የሰው ልጅ በጠየቀው ልክ ነው የሚሰጠው። የጠየቀችው ስምንት መቶ ሀምሳ ድርሃም የቀራማዋን ነው። የቀራማዋ ተሰጣት። ዛሬ ደግሞ የቀራማውን ከተቀበልሽ በኋላ እንዳዲስ ሪቪው ይደረግልኝ፣ ጉዳይ ይታይልኝ እንዳዲስ ሀቡ ወዳው ይሄው ኖረድን እዚህ ጋር ላስገቢው። እኔ ወዳው ነው በማግስቱ በሁለተኛ ቀን እሱን ስጠይቀው የሚኬን ምክንያቱም አስረድቻለሁ በሪከርድ በሪከርድ አስረድቻው ኤምኬን አልመለሰም። ድምፅሽን ልላክላት ወይ ብሎኝ እኔ የዛን ሰዓት ሲጀመር ሀሳቤ ሊያስጨርሱኝ አልቻሉም። ሁሉም ጸጥታን የመረጡት እንደውም ልትመሰገን ይገባታል። ማረፊያ ቦታውስ ዳም ስላስቀመጠሽ ነው ያሉት። ለምን ይሄ እኮ ግደታው እኔ ግደታ አይደለም። እና አሁን እኔ ሳልጠጁ እንደ ሶስት አላልሽም። እኔ ራሴ ነኝ የምጨርሰው ቀራማዬን አሁን ትክፈለኝ አላልሽም። እሱም ብቻ ንገር ይመስዬ ብለሻል አላልሽም ብያለው ወይም አላልኩም እኮ ነው አላልኩም ካልሽ ሳንቲ ላይክ ሊካርድ ዳውንሎድ አድርገውና ከደማ ሲቲ ካላሳይ ሀቡ። እኔ እዛን ሰዓት በጣም ተናድጃለሁ። ምን አልኩኝ? የቀራማም ስለከፈልኩኝ የቀራማይንም ትክፈለኝ፣ ግማሽንም ትመልስልኝ ነው ሐሳቤን ሳንሳል አልከፈልሽምም አልከፈልሽምም እያንዳንዳውን ቃል እኔ አስታውሳታለሁ። ያልሹ እኔ ምንም ነገር አልፈልግም የምፈልገው ሰላማዬን ክፍያዬ ነው ያልሹ። ለዛም ነው ገብቼ ሴም ታይም ትራንስፈር ያደረግኩት። አቡ ላለመክፈሌ ደረሰኛ አለ። በዛ ላይ የቆጠረው ስምንት መቶ ሃምሳ ድራህ መሆኑን የአስራ ሁለት ቀን በምን አውቄ ከፍዬ ለእሷ እንደዛ ብዬ ተናገርኩ። አልከፈልሽም ከፈልኩበት አለ ቀራማዬ ቀራማዬን ብቻ ትስጠኛልሽ፣ ቀራማሽን ስለሽፈል ደረሰኙን እጅሽ ለይዘሽ የቀራማዬን ብቻ ትስጠኛልሽ አይደል? ቀራማሽን ሳትከፊ መተሽ። ኦሬዲ ካልተስማማችሁ ኦሬዲ ሙኒት ንገርሽ። ኦሬዲ ሙኒት ይሄ የሙኒት ኃላፊነት ነው። ልጁን አምጥቶ ስራ ማስገባት የሙኒት ኃላፊነት ነው። ልጁን አምጥታ ስራ አስገባችሁ፣ ስራው በማንም ይሁን በምንም ምክንያት አልተሳካ ማለት፣ ስራው ካልተሳካ ቀራማውንም ሳትከፊ ምንም ሳትይ ሙኒት አምጥተሸዋል፣ ስራ አስገብተሹ፣ አልተሳካም። በኔም ይሁን በአንቺ ምክንያት አልተሳካም። ስለዚህ ከወጪ ቀሪ መልሽልኝእና እኔ ሌላ ቦታ ፕሮሰስ አደርጋለሁ ብለሽ ከወጪ ቀሪሽ ከከፈልሽው 8500 ድርሃም ተሰልቶልሽ ከወጪ ቀሪሽ ተመልሶልሽ ወደ መንገድሽ ትሄጂ ነበር። አንቺ ራስሽ በአፍሽ የቀራማውን ብቻ ነው የምፈልገው ካልሽ፣ አይ ኖ ኖ ኖ ኖ ኖ ኖ ብሎ በግድ የሚሰጥሽ ሰው የለም ። አይደል? የቀራማውን ብቻ መልሱልኝ ካልሽ አላልኩም የቀራማ ብቻ ይሰጠኝ ካልሽ፣ ሳሪቲ ሪከርዱን አውጣና ላይቭ ሪከርዱን እናሰማው እዚህ ጋር እኔ የዛን ሰዓት ሀቡ ነገርኩሽ። በቃ የግማሽ ብሬና የቀራማ ስምንት ሺህ አምስት መቶ ከፍ ስላት ነው እሷ በቃ ለምን ብር የሚሰጠኝ ለምን ተቀበልሽ? ብቻ የቀረማውን ለምን መረዳት ማስረዳት ብላለች የምትና ሰዎች እኔ የሰው ስታ ምታቅብልም አንቺ፣ የቀራማው ብቻ ካልጠየቅሽ የቀራማ ብቻ ሲሰጥሽ ለምን አሜን ብለሽ ተቀበልሽ? የኔ ጥያቄ ነ ሀቡ ይዘን ሰዓት በቃ እነሱ ምንም የእኔ እናሳነን እንጂ እንደዚህ ሁለታችን የምንለፋለፈው ማንም ሰው እያዳመጠን ነው፣ ምንም እንትን አላሉንም። ስለዚህ እኔ ምን ብዬ እዛን ሰዓት ሰዓት መሲ በእናትሽ፣ እኔ ውሸታም ሰው አልወድም። ዋሽ ሰው የኔን ጥያቄ ብቻ ባጭሩ። ቀኛስ ተደወለ። አይ እንግዲህ እንግዲህ ያው ሲጂ ስልክሽን አውሪ፣ እኛም ስራ አለብን። እኔ ስጠይቅ ጥያቄ አዎ ወይም አይ እያልሽ ባጭሩ ማትመልሽልኝ ከሆነ አይገባኝም። እየተቀያየር ያለሽ ቃላትሽን ቅድም ራስሽ ስምንት መቶ ሀምሳ ድርሃም አለሽ። አሁን ደግሞ ቆይተሽ ግማሽ ብርና ስምንት መቶ ሀምሳ ድርሃም የሚጠየቁት አለሽ። ሀቅ አለሽ፣ የመጠየቅ መብት አለሽ። ስምንት መቶ ሀምሳ ድርሃም እና የቀራማ እና ግማሽ ብር ይመለስልኝ ካልሽ የቀራማ ብቻ ሲሰጡሽ ለምን አሜን ብለሽ ተቀብለሽ ሄድሽ? እኔ የምጠይቀው ይሄን ያህል ብር ከሆነ የተሰጠኝን ብቻ ዝም ብዬ ቁጥር አታውቂም? ለምን ዝም ብለሽ የቀራማውን ብቻ ተቀብለሽ ሄድሽ? ከዛ በላይ ተጠየቅሽ? አይ እንግዲህ፣ ቲጂ ችግር ላይና ቲጂን ላዳምጥ ነው ተፈስረሽ፣ ትኩረትሽን ለኛ አድርገሽ መናገር ማች ከሆነ ውረጂ፣ እኔ ስራ አለብኝ። እዚህ ቤት ለመግባት ሰው በስንት መከራ በስንት ድል ነው የሚገባው። አንቺ አንዴ ስልክ ተደወለብኝ፣ አንዴ እንደዚህ፣ ያች ጊዜያችንን እያቃጠልሽብን ነው። እሺ፣ ኑረዲ ምን ነበር ወንድሜ? ሰላም ነው አቡ፣ እንዴት ነች? ሰላም ወንድሜ፣ እንዴት ነው? ሰላም ነው አለን። እኔ አብሬ የነበርኩ ልጅ ነኝ ከልዩ ጋር። ያው ሙኒትም ይግባ ምናምን ስላለች ነው አስገቡኝ ብዬ የገባሁት። ያው እኔ እየጠበቅኩኝ ነበረ። ያው ኢስታካል ምናምን ተብሎ መጀመሪያ ላይ ካምፓኒ ላይ እያለን ያው ከመጀመሪያ መረዳት ከቻልሽ ያው ተረተሻል ብዬ አስባለሁ በችል ገና እንደገባን ነበርና፣ ቅንትን የተደረገው ካንስል የተደረገው አይዲ ዋን ነው። እሱ ትክክል ነው። ገና የገባን ጊዜ መግቢያ ስለሆነ ፖሊስ ክሪላንስ ተጠይቀን አሰራን። ያው አሰራን ሙኒት ባለችው ቅድም፣ እሷ ሞክራ አልሆነላትም ነበር። በራሳችን መንገድ ሂደን አሰራን። ከአሰራን ባለ ፖሊስ ክሊራንሱ ስንወስድ ካምፓኒ ግን ተቀባይነት የለውም። ፖሊስ ክሊራንሱ አልተቀበለን። ያው መልሶ ሊያስገባናል። ቀርጠሽኛል። ቀረማውንም ከፍላለኝ ስራውንም ተካትላ እንድታስገባኝ ነው የምፈልገው አልኩኝ። እኔ ቀን አስር ላይ ነበረ የምኪ ያለው ሰው ይመጣል የተባለው። ያው ቀን አስር ከሆነ በኋላ ራሱ ሰኞ ሳምንቱ ከሆነ ከአስር በኋላ ራሱ ማለት ነው። ያው እኔም እየጠበኩኝ ነው። እስካሁን ዛሬ አስራ ዘጠኝ ነው። ዘጠኝ ቀን አለፈው ዘጠኝ ቀን አለፈው። ከቀን አስር በኋላ ራሱ ማለት ነው። አሁን ስራ ከፈታሁኝ እኔ ወር አልፎኛል። ኢደዛ ቤት ተቀምጬ ነው ያለሁት። ያው ሁለት መቶ ብር የቤት ኪራይ ክፍላ ሁለት መቶ ብር ደግሞ ለምግብ ሰታይ ነበረ። ያው ያምንት ብሎ አሁን እኔ ራሱ ችግር ላይ ነው ያለሁት። ያው ስራው ቶሎ ካልተስተካከለ እናንተ እናንተን ከላለ ችግር ላይ ነው። ምን አይነት ችግር ላይ ነው? ለሙኒት ነግረሃት አልደውለ ያው እኔ ስራውን ነበር ሙኒትን ማውረት፣ ስራው እንዴት ነው አልተስተካከለም እንዴ ያልኩን እሷን እየጠየቁት ያለው እሱ። እንደዛ ስትለኝ ምን አልኩ? ወረቀቶች ተልኳል፣ ፕሮሰስ ተጀምሯል ተጀምሯል ናሲድ ትመጣለ ነው እያለችኝ ያለችው። አዎ። እና ምን ማለት ነበር የነበረብኝ ማንኛውም። እና ከራበክ ኑረዲን፣ ከራበክ ሁለት መቶ ድርሃም ለምግብ የሰጠች ችግር ላይ ነኝ አለ። ሁለት መቶ ድርሃም ሰታኝ አለች ለምግብ፣ የቤት ክራይ ከፍላለኝ፣ ሁለት መቶ ድርሃም የሰታኝ አለች አለ። ያ ሁለት መቶ ድርሃም ካለቀበት ሙኒት ጋር ደውሎ ሙኒት የሰጠሽኝ ሁለት መቶ ድርሃም አለቀብኝ ራበኝ ብሎ ከራበው ለሙኒት መንገድ ይችላል። ሙኒት ደግሞ ሌላ ሁለት መቶ ድርሃም ደግሞ ለእጁ እንደገና ትሰጠዋለች አለ። ጠይቀሃታል? እሱን አልጠየቅኳትም እና ያው እኔ ከቤተሰብ ምናምን እየጠየኩኝ ነበር። ለዛ ነው እሷንም ያው ደጋግሜ ላለማጨናነቅ እንትን ነው። አሁን በግልም አዲስ ነገር ካገኘ ነገሬ ምናምን እያለች ነበረ እና ስንጠይቅ ደላሎቹ አንድ ሺ ብርና አንድ ሺ አምስት መቶ እየጠየቁኝ እንደነበረ ራሱ ለእሷ ሪከርድ እያደረኩላት እያወራን ነበረ ሁኔት ጋር ይሄ ዶክመንትህን ከመላክ በፊት ዶክመንትህን ከመላክ በፊት አስር ቀን ሲሞላው ሰውየው በአስራ አንደኛ ነው በአስራ ሁለተኛ ቀን ነው የመጣው ምን አልኩህ? በአንተም በኩል ምንም አይነት አዲስ ነገር ካለ አሳውቀኝ። ፌር የሆነ ከሆነ ከፍዬ አስገባለሁ። ምንም አይነት ችግር የለብኝም። ልንገርህን ውረዲን በቀደም ራሱ ከታች ሆነ ስትሰድ ያየው ነው እማደርግ። አዳምጠኝ ልንገርህ። እኔ አንትሚሽተናል እወጣለሁ። ልንገርህ ይህንን የማደርገው ላወጣኋት ቃሌ እንደገናም ደግሞ ግዴታዬ ሐቅህ ስላለብኝ ነው። በስነ ስርዓት ስታናግርኝ ስታናግረኝ ስለነበር እዚህ ጋር መተህ ለማሳጣታውን ተቸግሬ የሚለውን ቃል ስታወጣ ምን ያህል ስንት አይነት ትርጉም እንዳላት እኔ አውቀዋለሁ። ራሴን ግን አውቃለሁ? በልቼ አንተን አላስርብህም። የደጅ ሰው አብልቼ በእኔ ስም የተቀመጠን ሰው አላስርብም። በፈለግከው መንገድ አንተ ልታወራ ትችላለህ። ግዴታዬን ስወጣ አላህ ፊት ብቻ ነው አንድና አንድ፣ ከላይም ከታችም የሚጠይቀኝ እሱ ስለሆነ እሱ ፊት ግዴታዬን መወጣት እፈልጋለሁ። በተረፈ የትም ሄደህ ምን ብታወራ ሰድበህኝም ነው ያንተ ወረቀት አንደር ፕሮሰስ ያለው ይገባሃል። አሁንም ይቅናህ። ወረቀት ባለቀ ሰዓት እንትንህን ከፍላለው፣ ምንድነው ኦቨርስቴውን ከፍላለው፣ ትገባለህ እዛ ስራ። እኔ እናንተ አንተዋወቅም። ከዛ በኋላ ያጠፋሁት የበደልኩህ ነገር ካለ እውነት ልቦናህ እያወቀው አንተ ይቅርታ፣ የእኔ ወንድም ታናሽ ሆንክ ታላቄ ሆንክ፣ ይቅርታ እኔ በድዬ ከሆነ ልቦናህ ስለሚያውቀው ደግሞ አንተ ለልብ መልስለት። ከዛ በተረፈ ሀቡ አንቺን ያላመሰገነ ህዝብ እኔን ያመሰግናኛል ብዬ አልጠብቅም። በእነዚህ ሁለት ልጆች ሰበብ ወላሂ ነው የምልሽ፣ ኮንትራት ማምጣት አቁሜያለሁ። ያለው የሚጠቅመኝ ለእኔ አምጥቶ ስራ ማስገባት ነው። ወላሂ አሁን የምልካቸውን ከከስተመር ማለት ከልጆች ጋር የምላላካቸውን ሜሴጆች እልክልሻለሁ። ኮንትራት አላስገባም አይዲ ሰርቼ ነው ስራ ማስገባው እያልኩኝ ነው። ምክንያቱም በእጅሽ የያዝሽውን ነገር በኮንፊደንስ ኮንትሮል አድርገሽ እንደፈለግሽ ታደርጊዋለሽ። በሰው የሚሰራ ነገር ግን ነገ ምን እንደሚጠይቁሽ አታቂ። አሁን ፖሊስ ክሊረንስ ተጠይቄ አላውቅም። ስጠየቅም ደግሞ እኮ ሞከርኩኝ፣ እሷ ጨረሰች። ከዛ በኋላ እኮ ኢቭን ቀራማ እሷ የፈጠረችው ትርምስ ነው እንጂ ቀራማውም ኖሮ ቀራማ ከፍዬ ሌላ ስራ ማስገባት እችል ነበረ፣ ግን ወከባ ፈጠሩ። ሁልጊዜ የሰውን ጉድለት አንድ ጊዜ አንድ ጊዜ የሰውን ጉድለት ሰው ነኝ እኔ ላጎድ ልችላለሁ። የሰውን ጉድለት እንከን የምትፈልጉ ሰዎች ሁል ጊዜ ሁል ጊዜ የሰው መጨረሻ ነው የምትሆኑት። ጉድለታችንን ከሚፈጠረው ነገር እንታረማለን። እኔ ለምሳሌ አሁን ትምህርት ወስጃለሁ። በቪዛ ማምጣት በኮንትራክት ማምጣት ምን ያህል ችግር እንደሆነ፣ በጣም ፍሪ የሆነ ሰው ነው እንደዛ ማምጣት ያለበት። ኢች ኤንድ ኤቭሪቲንግ መከታተል የሚችል እንደኔ አስር አይነት ነገር ያለበት ሰው ነው። ኢቭን ፍሪም ብትሆን ኮንትራክት፣ ይኸውልሽ ኮንትራክት ካመጣሽ ስራ እስኪገቡ ማብላት ማጠጣት አኮመንዴሽን ባንቺ ስለሚሆን ቱ ማጭ በጣም ብዙ ወጪ ያለው። ሶ ፍሪ ቪዛ ግን ከሆነ ራሱ ገንዘብ ይዞ ነው የሚመጣው። የሚበላሉ በራሱ ነው የሚያርሰው፣ በራሱ ነው የአንቺ ስራ አምጥቶ ቃማውን ሰርቶ በእጁ ማስረከብ ብቻ ነው የሚሆነው ፍሪዛ ሲሆን። ፍሪዛሁ ፕሊዝ ሊያቁም ያለው ሀቦ እና ባይ ዘ ወይ ነገርኩሽ፣ አልኩሽ እኮ እዚህ ጋር ሀያ አራት ሰዓት የምትቀመጭላቸውን አንቺን ያላመሰገኑሽ። እኔ ደግሞ ችግር አለብኝ፣ በጣም ተናጋሪ ሰው ነኝ። ጭቅጭቅ አልወድም። አንዴ መልስልሻለሁ፣ ሁለቴ መልሳለሁ፣ ሶስተኛው ላይ ሀይለቃ ልናገር ይችላለሁ። ይሄ ባህሪ ነው፣ ምንም ልቀይረው አልችልም። በተረፈ ግን እኔ የሚጄን ይስጠኝ እናንተ የሚጃችሁን ይስጣችሁ። መረጃው ካስፈለገ ሳሪ የምትችል ከሆነ አውርዳ እልክልሻለሁ። ፈለግሽም አልፈለግሽም ሀቡ እልክልሻለሁ። እሷ የፈለገችሁም ቃሏን ስለቀየረች ሁለት ነገር ስላለች፣ አንዴ ቀራማውን ብቻ ነው የጠየኩት፣ አንዴ ደግሞ ቀራማና ግማሽ ብር ነው የጠየኩት ስላለች፣ ቀራማና ግማሽ ብር ጠይቃ ከሆነ ቀራማ ብቻ ስትሰጣት ለምን አሜን ብላ ተቀብላ ሄደች? የዛን ጊዜ የሚለውን ነገር ማወቅ ስለምፈልግ ሳሪ ላይቭ ሪከርዱን የዛን ቀኑ ራሳለ ታወርዳለች። ግን በሙሉ እኔ ሰው ሲዋሽ ራሱን እንዴት ሰፍርም ነው የምለው። ወላሄ ለምትዋሹ ውሸት ራስ አይምሮ አይወቅስም። እዚህ ጋ የራስ ሽም በትሳብ ላይ ያልሽው እነዚህ ሚዲያ የምትሽ የምትናገሪ ነገር በጭራሽ አይገናኝም። እኔ አሁንም እስኪ ሞክሪኝ ስርፍ ነገር ተናገሪኝና ሀይለ ቃሌን አሳይሻለሁ። አሁን እኮ በስነስርዓት ስለተናገር በስነስርዓት እናገራለሁ ግን እስኪነካ አሳይሻለሁ ንግግሮችን። ሀቡ አመሰግናለሁ። በዋትሳፕ ጠይቅኝ እመልሳለሁ። እሺ አመሰግናለሁ በጣም ብሪካርዱን ብቻ ሳሪቲን ጠይቀት እና ስትልክልሽ በላከቱ ቀን ላኪልኝ እውነታውን ማወቅ ስለምፈልግ። መልካም መሲ። የኔ አንድ ነው ባጭሩ ነው እንድትመልሽ የምፈልገው። ሳሪቲ ቤት ገብተሽ፣ አንደኛ እኔ ሰው ቤት የተጀመረ ኬዝ አልይዝም። ሁለተኛ ነገር ሳሪቲ ቤት ገብተሽ የቀራማ ብቻ ጠይቀሽ ስምንት መቶ ሀምሳ ብር ሀሙ ሲሰጥሽ አሜን ብለሽ ተቀብለሽ ለምን ወጣሽ? ይህም ብቻ ባጭሩ። መንች ለምን እኔ ይዛን ሰት ተበሳጭቻለሁ። ሀዩ አናዳኛል። ከዚ ወታም ስታበቃ ሲጀምር፣ ይህ የአንቺ ችግር ነው። አንድ ሰው ግማሽ ብርና ቀራማ የቀራማ ብር ጠይቅ ያለው ካለ የቀራማው ብቻ ሲሰጠው ሺ ግማሽ ነስ ብሎ ይጠይቃል። ሀሳቤ ላስጨረሱኝ የመኮሀቡ። እዚህ ላይ አሁን የግማሽ ብር የሚለው እኔ ምንድን ነው የምትፈልጊ ሲሉኝ የቃራማው ከፍ እያለ 850 ብር እና ግማሽ ብር ስል ጭራሽ ልጅሷ ነቅላ ማሰላማ እንደዛ ከሆነ ብላ ነቅላ እሷ ጮኸ እንትን ብላ ነው ወጣች። በኋላ ላይ እንዴ ሀሳብሽን ቀየርሽና እሺ በቃ የቃራማው ብቻ ይሰጠኝ ብለሽ አምነሽ ተቀብለሽ ተቀበለሽ ከከረምሽ በኋላ ዛሬ እኔ ቤት መጣሽ። አንደኛ እኔ ቤት ሀ ተብሎ የተጀመረ ንጹህ ጉዳይ እንጂ ሰው ቤት በየቤቱ ተሞክሮ ያልተሳካ ነገር እኔ ጋር መጥቶ አልቀበልም። ከማን ማንም ቤት የተጀመረ ጉዳይ እኔ ሁሉም ያገኛል አልቀበልም። እዛው የትም ቦታ አልሄድኩም፣ ያስጠራችኝም እሷ ናት። ሌላ ቦታ አንቺን ቤት መጀመሪያ ሊገባ እንደውም ራሱ መሲን አናግሬያት ነበር። ግን እ አይቻልም በመሲን በማንም እዚህ ቤት አገኝ እዚህ ቤት ምገቢ ኮመንት ላይ በመጽሐፍ ህዝቡ ድምፅ በመሆን እንጂ በማንም በሞድሬቶች የሚያውቀኝ ሰው ካላወሽ ኔ ችግር አይደለም። እኔ ቤት የሚገባው ኮመንት ላይ እባክሽ ችግር ላይ ነኝ አስገቢኝ፣ ያለሽ ህዝቡ ስምሽን ሜንሽን ያደርጋል አስገቢ አስገቢ ብሎ ህዝቡ ያዘኛል፣ አስገባለሁ። በውስጥ በጓደኛ በሞደሬተር በገለመሌ የሚባል ሳይንስ የለም። ሀቅሽን የመጠየቅ መብት ነበረሽ፣ ራስሽ ግን መብትሽን አልተጠቀምሽበትም። ራስሽ ምናች ቀራማ ነው የቀራማውን ፈልጓልሽ ደጋግሜ ነገር በላይ ባልረዳ መጥቶ መጀመሪያ የመጣው ሊጋ ነው። በስፋት ማስረጃዎቹን ያቀረበ ሁሉ ነገር በማስረጃ ነው። አልረዳን ጠራሁት፣ ጠየኩት፣ ማስረጃዎቹ ተቀበለ። አዎ እስከከፈለው ስምንት ሺ አምስት መቶ ድራም፣ ሶስት ሺ ድራም ተመለሰለት። አንቺ ራስሽ ሌላ ቦታ ሄደሽ ባትጀምሪ ማለት ሌላ ቦታ ሄደሽ አምስት ሺ ድራም ባከፊ ራስሽ ቀረማውን ብቻ ባትጠይቂ ከሙኒት ሀቅ የመጠየቅ መብት ነበረሽ። ሙኒትም ሀቅሽን ትመልስ ነበር። አንቺ ጉዳዩን ካጠመላለሽ በኋላ ሆ እንደ የመጣሽው እና እዛው በጀመርሽበት ጨርሽ። አመሰግናለሁ። ሀቡ እዚህ ጋ አንድ ነገር ልንገርሽ። ምንም ነገር አትንገሪ። እዛ የጀመርሽበት ጨርሽ። ሌላ ቦታ የተጀመረ ጉዳይ እሷ ናት ያስጠራች። ሳሪ ቤትም እንጂ ሌላ ቦታ አልሄድኩም። ሀቡ እኮ ሳሪ ቤት እንደጀመርሽ፣ ሳሪ ቤት ጨርሽ። እኔ ሳሪ ቤትም ሆነ ማንም ቤት የተጀመረን ጉዳይ ማንም ቤት የተጀመረን ጉዳይ የውልሽ። እስኪ በቃችሁ ድረስ ቲክቶክ ላይ አባልታችሁኛል ከሰው ሁሉ። ከዚህ በኋላ አልኩሽኮ ለትክክለኛ ተበዳይ እንጂ ለእንደናንተ አይነቶች በየቤቱ ለሚዞር በየቦታው ለሚባላ አይደለም። ሀ ብሎ ራሴ ቤት ተጀመረ ሰው ቤት መብቴን እየተጋፋሽኝ ነው። መብቴን እየተጋፋሽኝ ነው። እኔ ሰው ቤት የተጀመረ ጉዳይ ቲክቶክ ላይ የትም ቦታ የተጀመረ ጉዳይ ይዣላቅም አልይዝም። ዳባሻ ስለዚህ እዛው እንደጀመርሽ እዛው ትጨርሻለሽ። ቴንክ ዩ ባይ። ሀቡን ይሄ እኮ እንዳንቺ እንደዚህ አስረድተው ጥያቄ ጠይቀው ምን ብለው ቢሆን እነሱ እኮ ጸጥ ብለው ነው እንትን ያሉት። እኔ የፈለኩት መጀመሪያ እኔ በእኔ ጋ ፍትህ ለማግኘት ሌላውን ማጣጣል አይጠበቅብሽም። እኔ ጋ እኔ ድምፅ እንደሆንሽ ሌላውን ማጣት ላይ ጠይቀው ምና፣ ሁሉም የራሱ መንገድ አለው። ጥፋት ነው በእርግጥ ሲጠሩኝ መሄድ አልነበረብኝም። በእርግጥ መሄድ አልነበረብኝ፣ ግን አልገባኝም። እንደዚ አልተረዳሁም። ገባሽ? አላወኩም። እንደዚህ ባይነት ስትይ ያን የሆነ ለሶሻል ሚዲያ ሰክሰስ መሆን አለብሽ። እኔ እንደዚህ አይነት ሰው አይደለሁም። ሶሻል ሚዲያ ኖሮ በቃ ምን ላድርግ ታዲያ? በቃ በትዕግስት ቀብቀሽ ከብለሽ ብትመጪ ኖሮ እንነጋገርና ሙኒትም ያለውን ነገር ታያለች። ሀቁንም መረጃ ማስረጃ አይተን ሙኒት የሰው ሀቅ ካለባት ትመልሳለች። በፀባይ ከሆነ በእልህ ተያይዛችሁ ተጣልታችሁ ተኳፍ ተጫቃይ ከአቅምሽ በላይ ሲሆን፣ ወይ ከሌሎች ሰዎች አቅም በላይ ሲሆን እኔ ጋር መጣሽ። ወደፊትም ከኋላም የነበረ ወደፊትም የሚኖር ሁሌም የእኔ ባህሪም ሌላ ቦታ የተጀመረን ነገር አንነካም ይሄ ባህሪ ይታወቀ ነው ያወቁ ወቅ እንዳወቀ ምናገባኝ ነቸው እዚህ ጋር በደሞዝ አይደለም ምሰራው በነፃ ነው ህዝቡን እያገለገልኩ ያለሁት እባክሽ ጊዜ ትዕግስት ችግር ላይ ሆና የገባችው ወደ ትዕግስት ያንቺ ጉዳይ አለቀ ፋይልሽ ተዘግቶ ስለዚህ ምንም ምንትነገ የለኝም ሰው ቤት የተጀመረ ጉዳይ ቤቱ አይይዝም ጨረስ አመሰግናለሁ አመሰግናለሁ እሺ ቲጂ ቅርታ በጣም ስላስጠበቅንሽ። እንግዲህ መሲ ጉልበተኛዋ ውጭልኝ ብል ብለምን አልወጣም ብላ፣ እሺ በመጨረሻ ወታለች። ትዕግስት ሰላም ነው አቡዬ? ሰላም ነው እግዚአብሔር ይመስገን።